እሱም ተቆርጧል። ማሪ ሙሽያ አውጪ አይና ምናም ተቆርጧል። አይሆንም። ሆኑ በግላቸው እኔ ፖስት ቻለሁ ሲጀመር ያል ፖስታቸው በግል ፖስቱ እንደዚህ ተቆራርጠው አናታቸው ያስጠላል። የመጀመሪያው እኮ አሪፍ ነበር። ትንሽ ነበር ዜዶ ቃሊ የትኛው ጃኒ መጀመሪያ ብልጦ ቃሊ የአንቺ በትልቁ ሆነች ያንቺ አይቆረጥም። ከዚኛ ተቆርጦ ሲፖስት ታስበሽዋል